ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት በያላችሁበት ቦታ ጉድ ካልተሰማ መስከረም አይጠባ ይባላል። ቀጣይ መጪው መስከረም ስለሆነ ማለት ነው። ከወዲሁ እንደነዚህ ጠቃቅን ጉዳጉዶች መስማት አለብን። ጆሮችን ሊሰማ ስለተፈጠረ ማለት ነው። ውዶቼ፣ እንዴት ነው በዓል? እኔማ ትናንትና የሆነ ነገር ሰምቼ ያው ያቺ አራት ቦታ የቆራረጥኳት ዶሮ ወጥ ምናምን ነገር እሷን ሳልበላማ በአመት ባል ምድር አፌን አላበላሽም ብዬ አፌን እዬ አመሽሁ ማለት ነው። ዛሬ የሆነ ጉድ ይላችሁ መጣው። አንድ ሰንደልግል ከበደ መጣና የሁለት አመት ፍቅር ከሀይሚ ጋ ነበረ። ለዛውን በቴክስት በቴክስት ያበቃ ነገሩ፣ በቴክስት ነው ያበቃው እያለን አቶ ከበደ አቶ ጫን ያለው ማለት ነው። የአሁኑ ጫን ያለ ነው። ይሄ እንኳን ከበደ አይደለም፣ ጫን ያለ ስለሆነ ስሙ ጫን ያለው ነው። እና ጫን ያለው እኔ እኮ የሚገርመኝ ይሄ እሱ ከእሺ፣ ጫን ያለው እሺ፣ ፍቅር ይዞት ነው የመጣው። ይሄንኛው ደግሞ አስተባባሪው ምንድን ነው? ጋርድነክ ጋርድ ጋርድ እንዳንለ ምንም ሴክስ ፓክ ምናምን ነገር የለም ምንም፣ ለዛ እንኳን በቂ አደለም። ምንድን ነው የምትባለው አሁን? አንተ ለሱ ጃንጥላ ያዥ እንበለው፣ ጃንጥላ ያዥ እንበለው እና አስተዛዛኝ፣ ለሶቤት ደራሽ ምናምን፣ ምንድን ነው ኑፍሮ አዘዋሪ እናድርግህ፣ እንዲዙ ኑፍሮ አዘዋሪ ነገር ኧረ ወይኔ በምድር ያለም ተው እንጂ፣ ክፉ አታናግሩን። በዓሉ መቻለያ በቃ ገና በዓሉ እኮ አላለቀም። በዓሉ እስከሚያልቅ ተታገሱን። እናንተ ምን ሆናችሁ ነው? ልጆቻችን እምር ድምቅ ድምቅ ሲሉልን ሲያምሩልን፣ ፍክት ሲሉልን፣ ፍቅር በፍቅር ሲሆኑልን ሃይምዬ ከነሙሽዬ ጋ እንዲሁም ከነ ብራዘር ብሩኬ ብራዘር ጋራ ምናምን ነገር በቃ አለ ናንዬ ሆነው ትናንትና በቃ ድምቅ ብለው ቤቱን በዓሉን ስላከበሩ ሃይምዬ ሙያዋ በአደባባይ ስለተመሰከረላ ዶሮ ሰራሽ ስለተባለ ገና ከወዲሁ የሴት ልጅ መፈተኛ ዶሮ ወጥ አደለ የተባለው እና ዶሮ ሰራሽ ስለተባለ አንተ የፍቅር ጥያቄ ልታቀርብ ወይንም ፍቅር ይዞኛል የሁለት አመት ፍቅር አልክ። ሁለት አመት ሁለት ቀን ውስጥ አይኔ ውስጥ ገባሽ በል፣ ሁለት ቀን ትናንትና ነው። እንደሚያያት አይምዬን እንደዛ አምራና ደምቃ በቃ ሽቅርቅርቅር ብላ ከቤተሰቦቹ ጋር ተውር ቤተሰብ ጋር ስታያት በቃ ልብህ ምናምን ነገር ፈለገ እሷን ማፍቀር እንደው ሳቷሽ ተናገር፣ ሳቷሽ ተናገር። ሀይሚዬ መቼም አንተን የበር ዘበኛ አታደርግም። ለዚ ንግግር ሚቀጥ አደርጉን ቤተሰብ እንግዲህ ምንድነው የበር ዘበኛ ጋር እንኳን እንደማትቀጥረህ ጠንቅቀን እኛ እናቃለን። የኛውን ልዕልት እኮናት። ቀዳማዊት እመቤት የወደፊት የሀገር የኢትዮጵያ መሪ ብለን እኮ የሰየምናት ቅማሟን ንግስቷን እንዴት ብለህ ነው አንተ መጠቅ የማገሩ ውዶቼ የማንም ልቅምቅም የሰው ልክ አያቅም። በጀመሪያ ቢያቅም አይጠነቀቅም። በጀመሪያ የሰው ልክ እንወቅ። የሆነ ሚስ መስመር ከማለፋችን በፊት የሰው ልክና መልክ ማወቅ አለብን። ዝም ብለን ዘው ብለን ፍቅር ያዘኝ እኔ እንደዚህ ያዘኝ፣ የማንኖረውን ህይወት ልንኖረው የማንችለውን የማናገኘውን ነገር መመኘት መከጀል የለብንም። ልናገኘው ብንፈልገው ልናገኘው የምንችለው ከፈጣሪ ጋር ሊሳካልልን የሚችለውን ነገር ነው መመኘት ያለብን። ይሄን ነገር ለሱ ብቻ አይደለም ማለት የምፈልገው ለብሩኬም አፍቃሪ ነኝ ባዮች ጠንፊዎች ሁላ ነው። የማታገኙትን ሰው አትመኙ። እሱ የአንድና የአንድ የቅማሟ ነው። እኔ ማለት ነው። ቆም ብላቸው አታስቡም? ሀይሚ ማለት ሀይሚ ለነገ ብሩኬ ባይፈልጋት ኖሮ እንደ ቤተሰብ ወስዶ ያስተዋውቃል። ከቤተሰብ ጋር እንደዚህ በዓለም ፏ ብለው ያከብራሉ። ሌላው ነገር ማዘር ወጥ ሲሰሩ እሷ ሄዳ አገዘች እንደልኝ ማለት ነው። ማዘር የወደዷት ልልልልል ብለው ሊድሯት ነገ ሰርጋቸውን ሊድሩ ልንበላ እኛም የተዘጋጅነን ያው በስልክም ቢሆን ያ ሰው ሀገር ስለሆንም አንድ ቀን ደግሞ ፈጣሪ ካለ በአካል መልሳቸውን ደግሰን እናረጋለን ብዬ እኮ ነው። እና ውዶቼ እንደዛ ነገር ምኞት አይከለከልም አይደለ? እንደዛ እና እንደዛ ብሎ የተዘጋጅነውን ለትን ህይወት ለነሱ እናንተ ለማፈራረስ የሁለት ዓመት የሶስት ዓመት ፍቅር ይዞኛል በቴክስት በምን በምን የምትሉን፣ ምን ሆራችሁ ነው የምነካችሁ? ሀይሚዬ ብቻ ናት ኢትዮጵያ ላይ ያለች ሴት ነገሩ እንደ ሀይሚዬ የሚሆን ላታገኙ ትችላላችሁ። የሁሉም ደረጃው ይለያየለ። እንደ ሀይሚ የልጅ ስማርት፣ አሳቢ፣ አዋቂ፣ አዛኝ፣ ትሁትና ሩህሩህ እንደሱ አይነት ምናምን ለመፈለግ ጊዜው ሊፈጅባችሁ ይችላል። ስለዚህ በቀላሉ የእሷን ስም አጠፋፍተን አጥፍተንም አጠፋፍተን ማውድመንም ቢሆን የራሳችንም እንኳን ባቶ ስሟን እናጥፈው ነው አታስቡት እና አቶ አን ያለው አንተ ሰንደልግ በመጣበት እግር ተመለስ። ወደ ኋላ ተመለስ፣ ወደፊት ሳይሆን ወደ ኋላ፣ ወደ ኋላ፣ ወደ ኋላ። አሸክሽግ እንዲ ምን ሆነ የሁለት አመት የሁለት አመት ፍቅር በቴክስት ምና እኔ ውዶቼ እሱ ያለውን መድገም አልፈልግም። ለምን ይሄ የማይሆን ተረት ተረት ጨዋታ ምናምን ያሌለ እቃቃ ጨዋታ ምና፣ ይሄ ልጆች እቃቃ ጨዋታ መስሎ ነው የሚታየኝ። ውዶቼ እኛ እኮ በዓል ላይ በዓል እያከበርን ነው። በበዓል ምድር ክፉ ነገር አታናግሩን እንጂ ምንሆናችሁ ነው? እንዲ እኛ ከየት መጣችሁ? ሳንን ብቅ የምትውስ እንደ ቁጫጭ። አሁን ቁጫጭ ርጥረ ሲያገኝ ነው አደለ ብቅ የሚለው። ሀይሚዬና ብሩኬ ሽብርቅርቅርቅ ብለው ስታዩ አፍቃሪ ነኝ ትላላችሁ። እኔ እመኑኝ ውዶቼ ከበደ የሀይሚ የፍቅር አገር ሽቶብኛል። እውነት ነው ቀለበት አድርጋለሁ ይሄው ማስረጃ ቪዲዮ ብሎ ነገ ይመጣል። ጠብቁኝ ውዶቼ። ይሄው እኔም ቪዲዮ እኳ አስቀምጫለሁ በሰዓቱ ና ሀይሚ እንዳይለያዩ በአለም ስለደረሰ የነሱን ፍቅር የነሱን ደስታ መንጠቅ ስላልፈለግኩኝ እንጂ ይሄው ማስረጃ ቪዲዮ ምናም ብሎ ሊመጣም እኮ ይችላል ያንኛው ከበደ ማለት ነው። ይሄ ቀለበት አስሬላታለሁ እያለ ምናምን ነገር ያዙ ይልቀቁኝ ሲል የከረመው በዝ ይታ ማለት ነው። ይሄ የሁለት ዓመት ፍቅር ብሎ መጥቶ የለ ደግሞ ውዶቼ፣ እኔ እኮ ይህንኛው ፍቅር ይዞኛል ከሷ ምናምን ማለቱ አይደለም። እኔ የገረመኝ እኔ የገረመኝ ነገር ይሄ አስተባባሪው አስተባባሪው ፍቅር ይዞት ነበረ ምናምን እሺ አንተ ነበርክ ፍቅር ይዞት ምናምን ነገር በቃ ሌለ ሲያንገላተው፣ ፍቅር ስታስታምመው የነበርከው ያው ፍቅር አንዳንድ ጊዜ አስታማሚ ያስፈልገዋል። እውነቴ ነው፣ ጉዶቼ ፍቅር አንዳንድ ጊዜ አስታማሚ ያስፈልገዋል። የሆነ ራሳችሁን ትጥላላችሁ፣ የሆነ በጣም በጣም ታፈቀራችሁ፣ ራሳችሁን ትጥላላችሁ፣ ምግብ ያስጠላችኋል፣ ስራችሁ ያንን ሰው ብቻም አሰብ ይሆንና ከዛ ምግብም ትረሳላችሁ ስራም ትረሳላችሁ። እንደዚህ ወሬ ማቀባበል ራሱ ትረሳላችሁ። እና ይሄ ደግሞ ወሬ አቀባይ፣ ቃል አቀባይ ማለት ነው። ቃል አቀባይ እሱ ምን ነው፣ ትንፋሽ ያጥረዋል። እንዲ ትንፋሽ አጥሮታላ። ትንፋሽ ለመሆን የመጣ ሰው ነው። አንተኛው፣ በጣም ክፉ ነገር እያናገሩኝ ነው እነዚህ ሰዎች። ለማንኛውም ማለት ነው ከሀይሚ ላይ ከንግስቷ ከልዕቷ ላይ ዓይናችሁን አንሱት። እኛ የሀይሚ ወታደሮች አንተኛ። ቀን ሌሊት ጠበቃችን እሷን ነው፣ እሷን ነው መጠበቅ ነው ስራችን። ከእሷ ውጭ ስራ የለንም፣ ስራችን ናት። ያው ከስራችን ቀጥላ ያለች ስራ ማለት ነው እንጂ ስራማ አለን። እንዲህ ያለ እንደ ስራ አለ የተከበረ ስራ አለን። እንዲህ ምን ሆናችሁን? እንደዚህ ስንል እኮ ሌላ ነገር ደግሞ ያስባሉ ውዶች፣ እንደዛ እንዳትሉ። ለማንኛውም ላይክ፣ ሼር አድርጉ። አሳብ አስተያየት ካላችሁ በኮመንት አስቀምጡ። አንተ ጫን ያለው ግን በመጣህበት እግር ወደ መጣህበት ቦታ ተመለስ፣ አስተባባሪህን ይዘህ ሂድ።